ማብረሽ ምን አለ? ምግብ ስበላ ወዲ ላይ ይለኛል። ለምን ወዲ ላይ ይላልር ኩስ ይትራ ምግብ ስበላ ወዲ ላይ ሚላ ሲቀጥል ደሞ ማለት ነው። ያቺ ሄርሜላ ዙጥ ዙጥ ማንፈድ ይወላት ነው ሮታ ቤት ይሄደቹ። ማንፈድ ይወላት ነው ሮታ ተፈታል ላይ ተፈታል። አይታቹዋል? በመስክር ፈቷታል? አልፈታተም። በመስክር ሲፈታ አይታቹዋል? አላያቹው። ዝም ብላቹ ሮታ ተፈታል ላይ ተፈታል ላይ አትበሉኝ። አልሰማችሁ ማለት ነው። ሲቀጥል ደሞ ለኔ ወነት ለማናገር አብሪሽ በነጭ ሻጭ ቅንጭላቱን አስሮ ሳይው ወይኔ ይሄ ልጅ ደግሞ ማንፈረከሰው? ትናንት ብቻ ዝራ ቡታጅራ ሄዷል ሲባል ነበረ። እዛ ደሞ ሀገሩ ላይ ማንፈረከሰው ወይስ ከዚሁ ካዲስ አበባ ፈርከሰው ሸኙት ብዬ በጣም አሳዘነኝ። ሲቀጥል ሳይሳይ ቪዲዮ ረቅ እየተጎረሰ የለካ ታመምኩ በሚል ታንካሻ ታልካሻ ምክንያት እየተሞላቀቀ ነው ማለት ነው ጋይስ ከዛ ይች ሀርሜላ ቢላ ዝጥ ዝጥ ደሞ ታጎር ሳለይ ምን ትላለይ ምን ትላለይ? እኛ እኛ ከፈለግሽ አናትሽ ላይ እሰሪው እንዴ እንዴ እንዲያሰራት ሻሽ አናትሽ ላይ አናቱ ላይ ማሰር ይችላል። አንቺን ማለት ነው፣ አያገባንም። ነገር ግን አንቺ ቆይ፣ ልጅቱ ምን ሆነሽ ነው? እንዶካ እንዶካ ጉልበት ይዝቅ ያለ ልብስ ማትለብሽ ማለት ነው። አረተይ እንዶ ዘመኑ ምንም የከፋ ቢሆን፣ እንዴዚ እንዴዚ ይሄን ያክል ሴትን አታሰድቢ። እንደገና ደሞ ገና ለገና ተፋተዋል የሚል ወሬ ስለሰማሽ ብቻ ሄደሽ ሰው ሰው ቤት ሰት ብለሽ አትግቢ ማለት ነው። ቤቱ መከፈል አለበት፣ ይከፈላል። ቤቱን ሩታ እንኳን አልፈልግም ካለች በቃ እኛ እንወስደዋለን ተካፍለን። ካብሬሽ አብሬሽማ፣ እንዲሁ ሄርሜላን ይዟ ይሞላቀቅበትማ። አዎ እኛ እንቀመጥበታለን፣ እኛ እንካፈላለን ማለት ነው። ጋይሳው እና ሲቀጥል ማለት ነው እሩታ ሩታ ማለት ነው ትችላለች፣ ደግሞ ማለት ነው መታመም ያለባት ሩታ ናት እንጂ እኔ እኮ አብርሽ፣ አሁን የሆነ ፍቅር የፍቅር ህመም ሳይሆን ያመመው የሆነ በሽታ ያጠቃው ሰው ነው የሚመስለው። እውነት እኔ እንዴት እንደደነገጥኩኝ ፍቅር እንዴዝ ማፍቀር እንዴዝ ያደርጋል። ራኒ ስንት ያፍቅሬ ያለሁ እንዴ ምን ምንም አልሆንኩ ምንም ማለት ነው ምንም ስንት ያፍቅሬ ያለሁ ምንም አልሆንኩ፣ ማቃዋለሁኝ። ምን ነው የእኔ ልዩ ነው አልክ የሆነ በሽታ ያጠቃው ሰው ነው ሲጀምር የምትመስለው ማለት ነው እንደዚህ ቆይ እንደው ብትታመምስ ማለት ነው፣ ብትታመምስ እርጉዝና የፈታሃት ሴት ሩታናት እንጂ መታመም ያለባት አንተ ነህ። ግን እሷ አትታመምም። በሽታንም ያረቅላት። በጣም ጠንካራ ሰሆነ ጊዜውን ግዜውን ታልፈዋለች። ግን አንተ እንደዚህ መሆን ተገቢ አይደለም። ሲጀመር ማለት ነው፣ ሲቀጥል ማለት ነው። ምን ነው አሉኮ ወንዶች፣ ስንት ወንዶች አሉ። አስር አንድ ሴት ማለት ነው አስር ልጆች ስድስት ልጆች ወልዲያ ጣል አድርጋለት ዲት መተ ማለት ነው እነዛን ልጆቹን ብድግ አድርጎ ራሱን ጥንክር ብሎ ልጆቹን የሚያሳድግ የሚያስተምር ለቁም ነገር የሚያበቃ ስንት ጀግና ወንድ አለ ማለት ነው። አንተ ቆይ አሁን ወንድ ልል ወንድ ልትባል ወይስ ምንድን ነው እንደዚህ ልፍስፍስ ብለህ በሽታ ሲያጠቃው የከረመ ሰው መስለህ ቁጭ ያልከው ማለት ነው? ምን ሆነህ ነው ደሞ? ቆፍጠና ተለም እንዴ! እንደው ቢሆን እንኳን ያልሆነ እንኳን ያልተለያያችሁት እንኳን ያልተጣላችሁት እንዴ። ብትጣሉስ እንደዚህ ነው ምትሆነው? እንደዚህ ድግቅቅ ብለህ ቁጭ ነው የምትለው ያው ውፍረት፣ ያው ውፍረት ሰሞኑ ስታሳየን ስትሽከረከርበት የነበረው ውፍረትና ደረት ወዲ የተዶ ነው ውፍረት ጉልበት፣ ውፍረት ጉልበት አይሆንም ለካ ጋይ እውነት። ውፍረት ውፍረት ጥንካሬ አይሆንም ለካ እውነት። እንግዲህ እንደዛ ጥንካሬ ቢሆንማ እንደዚህ ባንዲ ውድቅ ይልም ነበር ልጁ ማለት ነው። እና ሄርሜላ አሁን ይህንን ክፍተቱ ተመችቷታል። በዛ ሰበብ መታ ደሞ የሰው ትዳራ ፈረሻ በሉኝ ሰባበ አዎ አንቺ ነሽ ያፈረሽውን። አሁንም ካንቺ ካንቺ ራስ ወዲ ኋላ አይደለም። ሲፈልግ እሱ ከፈለገ ማለት ነው ከፈለገ። ተዛዘሉ እዘዩ፣ አብሊው፣ አጎርሽውም፣ አጠጪውም። እንዲያው መሳሳም ሆኝለት አላውቅም። መሳሰም ማለት ጡጦ ማለት ነው። ጡጦም ሆኝለት ለአብርሃም አያገባኝም። ነገር ግን ስትመጪ አለባበስሽን አስተካኪ። ምንድን ምንድነው ረ እነዚህ የሁሉ አንድ ተሰብስቦ ምንድን ነው? ያ እነዛ ሁለት ተንከሴት ልጆች አሉ አቤላና ቡሩኬ፣ በነዛ ፊት በአብርሃም ፊት እንደዛ ከጉልበት በላይ ለብሶ። ረ ከነሱ ደግሞ እኛ አለን። አሁን ስንት ሺህ ህዝብ የሚያ ረ ሴቱማ ደ እንደ አንዳንዴ ሴቶች ግን ወይ እንደ ሄርሚላ እንደዚያ አይነት ሰው ስ እንደ ሰው እየተላመደ እየተላመደ እንኳን ቀስቀስ እያለ እንትን እያለ ይመጣልሽ በአንድ እንደውም በቁንጣ መንጣት በፓንት መንጣት ነው የቀራት። እውነቴ ነው የምላችሁ። አዎ እንዴ ብዙ የሆነት ቪዲዮን ብዙ ቦታ ያለውኝ በጣም ነው ግልጥልጥ ብላ ነው የምትመጣው። ማለት የማይሸሸግ እውነታ ነው ይሄ። ሲትፈልጉ ደግሞ ስትፈልጊ ሩታን ዘያት ስትፈልጊ ሩታን ሩታን እናንቺ ገድ ያ ግቡ ለምን እንገባለን? እንግዲህ አንገባም። ገና ቁም ነገር ላይ ደርሰን ነው የምናሳያችሁ። ለምን እንግዲህ እንገባለን? አዎ አዝላታለሁ፣ አዝላታለሁ ባገኘኋት ማለት ነው ባገኘኋት። እስከነ ልጇ ካቻልኳት፣ እስከነ ልጇ ነበረ ዝም ለማረጋት ባገኘኋት። እንደዚህ ጠንካራ ሴት እንደ ሩታ ጠንካራ ሴት አለ? እንደ ሩታ ጠንካራ ሴት አለ? እውነት ለምናገር በአሁን ላይ አብርሽ ነው እንደዚህ መሆን ያለበት ወይስ ሩታ ናት እንደዚህ መሆን ያለባት? ሩታ ነበረች መታመም ያለባት። ምክንያቱም ነገሮችን የሚጎዷት ሩታን ስለሆነ ቢሆንም እንኳን ማለት ነገር ግን ሩታ ጠንካራ ስለሆነች ነው። እኔ የፈለጋችሁትን ማለት ትችላላችሁ፣ ግን ዛሬም ነገም ሩታ ጠንካራ ሴት ናት። በጣም ጠንካራ ሴት ናት። ሲቀጥል ደግሞ እኛ ሄርሜላ መጣችም ሄደችም አያገባንም። ነገር ግን ሰው ቤት ዘው ዘው ካንድ ሁለቴ በባለፈው ሆዴ ዛሬ ደሞ መልሳ ዘው እንዴ ሩታ አልፈልግም ንብረት አልፈልግም ብትልም፣ ብዙም ይፈልግ ሰዋል እኛ አድናቂዎች አለን፣ እንፈልጋለን፣ እንካፈላለን፣ ለሄርሜላ አንሰጥም። አዎ እና ማለት ነው እማ አስሬ ዘውዘው ፎቶ አይታችኋል ጋይስ፣ እዛ ቤት አብርሽ ከተቀመጠው በላይ የሩታና የአብርሽ ፎቶ አለ ማለት ነው። አልወረደም ፎቶቸውን እያየሽ ዛው ተቃጣ ያለሽ ብትሄጅም ማለት ነው ሄርሜላ አይ የኔ ቆንጆ፣ አንቺም እኮ ቆንጆ ነሽ ያስሽም። ነገር ግን አንቺ ምትሰሪያቸው ስራዎች የሚያስጠላው እጅጅ እጅጅ የሚሉ ናቸው። እጅጅ ማለት ነው። ስለዚህ እባክሽ እባክሽ ቢያንስ ስትመጪ ሁኔታዎችን አስተካኪ። ችግር የለውም። አብረሽ እይዘልሽም ዘይውም፣ ተሸከሚውም፣ ሽኮኮበውም፣ ታጠቂውም ታጣቂው ምንድን ማታጠቂያሽ ልበሽው እንደ ጃኬትሽ፣ ጠምጠሚው እንደ ጥምጣምሽ በቃ ታሳፊ። እንዲው ግሽ፣ አያገባንም ማለት ነው። ነገር ግን ሩታ ካልፈለገችው አያገባንም። ለሩታ ያልጠቀመ፣ ነገር ግን ለአንዱ ያልጠቀመ ለሌላው አይጠቅም። ሩታ ካልፈለገችው እኛ ችግር የለብንም። እንደፈለግሽ አርገው። ነገር ግን ለሩታ ያልጠቀመ ለኔ ይጠቅመኛል ብለሽ አትሞላቀቂ፣ አትሞላቀቂ። ስነ ስርዓት ያይ፣ ጠንቀቅ በይ እንዳትጎጂ ነው። እንደዚህ ስንል ክፉ ክፉ ሆነን ወይም ላንቺ ክፉ አስበን አንቺም እንዳትጎጂ ነው። መቼም ሴት መጎዳት ሴት እስከሆነ ድረስ ያሳዝነናል። ስለዚህ አንቺም ደሞ ነገጧት ባንዷ ሲቀይርሽ ኝኝኝ እንዲያቲ አይሽ ሩታ ጠንካራ ስለሆነች ምንም አልመሰላትም። ፈርም አለችው። ፈርም ያለው ደሞ እኮ ጋይስ ማለት ነው። ተፋተዋል እኮ የሆነ ኮሜንት ጽፍ እኮ ነው ዛሬ ተነሱ ቤት ማለት ነው። ተፋታዋል አልሰማሽም? አልሰማሽም? ሰምቻለሁ። ከሀገር ፊት ተፋታን የሚባለውን ወሬ ከሀገር ፊት፣ ከእናንተ ፊት ነው የሰማሁት። ሰምቻለሁ፣ ለንገራችሁ ማለት ነገር ግን አላምንበትም፣ አላምንበትም። ሽማግሌ ሲፋታ ሲፈርም፣ እኔ ምስክር ነበርኩ፣ አብርሽ ሲፈርም ነበርኩኝ ያለኝ ሰው አለ፣ ስለዚህ አላምንም።